ሰዎቻችን ነው ሄጅና፣ ማሌት ቤት ውስጥ መኖሮን አለመኖሮን አረጋግጪ። መድብል ሊሆን ይችላል። መድብል ወዳጅነሽ ከዚህ በኋላ ኒናንቺ እጅጓን ሆነን እንሰራለን። ለሰራሽው ስራ ደግሞ እያንዳንዱ ክፍያ ይከፈልሻል። ኤፍራታ ቃልሽን ጠብቂ፣ ምንም ነገር ምስጢራዊ መረጃዎችን እንዳታባከኝ በማለት ከዚህ በፊት ቃል አስገብቷታል። ኤፍራታም ገንዘብ ታገኝ እንጂ እህቷን ሙልጫ አድርጋም ክዳታለች። ሆኖም ከመድብል የምታገኘውን ገንዘብ እየተቀበለችም ከማህሌት የምትሰማቸውን መረጃዎች አንድ ባንድ አሳልፋ ለመድብል በመስጠትም እንድትታገት አድርጋታለች። ዛሬ ላይ ግን መድብል ኤፍራታን የከዳት ይመስላል። ማለትም ዝናን ለማግኘት አመቺ ሁኔታ እንዲፈጠርለት የግድ ኤፍራታ መታገት እንዳለባትም ከሞገሴ ጋር ተመካክረዋል። በስከ መጨረሻም አሁን ቃላቸውን በማፍረስ ኤፍራታን እየተከታተሏት ነው። ምዕራፍም ኤፍራታ በእገታ የምትቆይ ትሆንና እያንዳንዱ ስልኮቿ ያሉትን መረጃዎችም የሚፈትሹ ይሆናል። ሆኖም ከዝና ጋራ የሚለዋወጡትን መልእክት አንድ በንድ በማዳመጥም ዝናን ለመያዝ አመች ሁኔታ የሚፈጥርላቸው ሆኖ ይቀጥላል። ምሳሌ ድራማ ክፍል ሰማንያ ምን አዲስ ነገር አለ? በቀጣይ ክፍልስ ምን አዲስ ትዕይንት እንመለከታለን? አብረን የምንከታተል ይሆናል። ማህሌት በገጣ ላይ ሆና ምሳሌን በመያዝ ለመደራደር ያሰበቻቸው አንዳንድ ነገሮች ነበሩ። ሆኖም ግን ይህ ሳይሳካላት በመቅረቱ ድብል በኩልም መረር ያለ ውሳኔ እንዲወስንባት አድርጓል። ማለትም ምናልባትም በምሳሌ ላይ እንደዛ አንዳች ክፋት ባታሳየው ኑሮ ምናልባትም የሚራራ ልብ ይኖረው ነበረ። ነገር ግን ማህሌት አሁን ካደረገችው አንጻር እየበለጠ እንዲጨክንባትና ከዛ ክፍልም ታግታ ለብዙ ጊዜ መቆየት እንዳለባት ዝቶባታል። ማለትም ስለ ብሩኬ አንዳች ነገር መስማት እስካልቻለ ድረስ ከዛ ክፍል የትም አትንቀሳቀሽም በማለት አሁንም እንደተለመደው እጆቿ እና እግሮቿ በገመድ ታስረውም አሁንም እየተሰቃየች ትገኛለች። በእርግጥ ማህሌት ምሳሌ ለመጉዳት ያላደረገችው ነገር የለም። አሁን ደግሞ ከዝና እየሰማችሁን ምክር ተግባራዊ ለማድረግ ነበረ ጥረት ስታደርግ የነበረው የምሳሌ ጥላቻ ከልክ አልፎ እርሷን ለመግደል ብዙ ጥረት አድርጋ ይህም ሳይሳካላት በመቅረቱ አሁን ላይ ተስፋ ቆርጣ የተቀመጠችበት አጋጣሚ ነበረ። ማለትም እዛ ቤት እስከኖረችበት ሰዓት መድኃኒቱን እየቀያየረችና ምግቦቿን እየመረዘች ከዛ ቀጥሎም የሕክምና ሂደቱን በማደናቀፍ ብቻ የምሳሌ መቃብር ላይ ቆማ ለመሳለቅ ያላደረገችው ጥረት የለም። ሆኖም ግን ነገሮቹ በተቃራኒ ሆነው የውጭ አገር ጉዞ ተሳክቶ ምሳሌ ምድና አሁን በመልካም ጤንነት ላይ ትገኛለች። ይህ በመሆኑ የድመት ነፍስና ያላት በቀላሉ ላጠቃት አልችልም በማለት ለዝና ተስፋ ቆርጣ በምትናገር ሰዓት እንዲህ አይነት ደካ ማስተሳሰብ ከአንችን መስማት አልፈልግም፣ ይልቁንስ ልጅቷን በትገያት አሁን ቤቱ ወራሽ ትሆኛለሽ የሚል የሞኝ ምክር መክሯት ተግባራዊ ለማድረግ የተጣደፈችበት ሁኔታ ነበረ። እገታ ላይ ሆና ምሳሌን ለማገት የሄደችበት ርቀት ግን ራሷን ዋጋ አስከፍሏታል። ሽጉጡን በመደቀን ሊገድላት እንደሚችልና ካለቀቀቻት በህይወቷ ላይ አንዳች ነገር እንደሚፈጠርም ነግሯታል። ማለትም መድብል አሁን የሚራራበት ጊዜም አልነበረውም። ይልቁንስ በንዴት እጆቹ እየተንቀጠቀጡና እየተርበተበት እሷ ላይ ለመተኮስ ያለው ፍጥነት እጅግ በጣም አስደንጋጭ ነበረ። መሀሌት አማራጭ የላትም እና ምሳሌን ለመልቀቅ ተገዳለች። ድስት ከአደራ ልጇ ጋርም ተጠማጠሙ። ብቻ በሚያሳዝን ሁኔታ ሁለቱ ፍቅር ልብ ይነካ ነበረ። ሆኖም ከሞት የተረፈችው ምሳሌ ግን ስለ እሷ ምግብ አሁን ጨው እንዳይበዛበት፣ ውሀ ንስጧት እያለች ትጨናነቅላታለች። ምክንያቱም አባቷ ሲያሳድጋት በተለየ መልኩ ነውና የመጽሐፍ ቅዱስ ቃላቶችን አንዳንዴ እየጠቀሰ እያነብላት እንደነበርና አንዳንዴም ከአስተማሪዎቿ የሰማቻቸው በጎ ነገሮችም አሁን ወደ ራሷ ሕይወት በማምጣትም ልትኖረው ወዳለች። ታዲያ ቅዱስትን ያስገረማት ነገር ቢኖር ይኸው ነው። ብዙ ነገር እንዳደረገችባት ምሳሌ ታውቃለች። አሁን ቢሆን በቁጥጥሯ ስራ ወላ ጉርቧን አንቃይዛት ሳለም ልትገይ ነው እንዴ? ምን አደረግኩሽ? የሚል ቃለ መጠይቅ ማቅርባላታለች። መሀሌት አዎ እገልሻለሁ፣ አንቺን እንዴት እንደምጠላሽ አታውቂም እንዴ? ለምን እንደማትሞች ግን ግራ ገብቶኛል፣ በማለት ምን ያህል እንደጨከነችባትና ነገር ግን ልታሳካው ያልቻለችው ከንቱ ድካም ነበረ። ሆኖም የመድብል መምጣት አሁን በመሀሌት ላይ የበለጠ እንዲጨክንባት አድርጓል። ምን ፈልገች ነው ብሩኬን የከሰሱ ብሏታል። እንደውም ቤቱ የሟች ሚስቱ እንደነበርና ማህሌት ምንም አይነት አግቦ እንደሌላት ባዶጇን ጠልጥላ ወደዛ ቤት እንደመጣችና ብሩኬ ልትካፈለው የምትችለው ሀብት ንብረት የሌላት መሆኑንም ገልጾላታል። እርሷም አሁን የሀብት የንብረቱን ጉዳይ ማንሳት አትፈልግም፣ ምክንያቱም ያለችበት ሁኔታ እጅግ በጣም አደጋ ውስጥ ስለነበረ ይልቁንስ በዝና ምክር ተነሳስታ ወደዚህ ተግባር እንደገባችም ገልጻለታለች። ያ አሁንም እጆቿና እግሮቿ እንደታሰሩ ቀጥታ ወደ ውጭ ወጥቷል። እንዲህ ስቃይዋን እያየች ያለችው ማህሌት በፍራታ በኩል ሌላ ጭንቀትን ወልዶባታል። ማለትም በድንገት ተመልሼ መጣው እዚህ ቦታ ደርሼ እያለቻት ማህሌት አሁን የውሃ ሽታ ሆናባታለች። በእርግጥ ስለ ማህሌት መጥፋት ያን ያክል ደንታ ባይሰጣትም፣ የዝና ጥያቄዎች ግን እንቅልፍ ነስቷታል። ማለትም የትሄደች አንቺ ነሽ ወይስ ተመካክረሽ አሳልፈሽ ሰጥሻ? ደግሞ ሁለታችሁን አሁን መድብል እየቀረባችሁ መምጣት አንዳች ነገር አለ። ለማንኛውም ግን እውነቱን የደረስኩበት ቀን እኔ ዝና አልመርሽም በማለት በኤፍራታ ላይም ዝቶባታል። ታዲያ በተደጋጋሚ ስልክ እየሞከረ የማህሌ ስልክ አልነሳ ሲል ምንም ለኤፍራታ በመደወል ሰልች የሆነ ጥያቄም እያናወዛት ይገኛል። ታዲያ ዛሬ ላይ በአካል ተገናኝተው ወደ ነብሩኬ ቤት ሄዳ ማህሌት አለችለችም የሚለውን ነገር አጣርታ እንድትመጣለት አስገድዷል። እርሷ ወደዛ ቤት መሄድ እጅግ በጣም አደገኛ እንደሆነና እንደምትፈራም ተናግራለች። ነገር ግን ትሄጃለሽ እያለ አስገድዷታል። ይሁን እንጂ ግጥም ጥሞሱ ግን ለእነ መድብል ምቹ አጋጣሚ ፈጥሮላቸዋል። ማለትም ኤፍራታን ለመያዝ እርስ በርሳቸው ተመካክረው ውሳኔ ላይ እየደረሱ ሲሆን ጠዩ እቅዳቸው ወደ መኖሪያ ቤታቸው በመሄድ ኤፍራታን አናግተው ወደ ቤት ይዘው መምጣት ነበረ። ነገር ግን በእግራቸው እየሮጠች የመጣችላቸው ኤፍራታ ከባድ አጣብቀኝ ውስጥ የገባች ትመስላለች። እንግዲህ በጥሩ ስኬት ላይ የሄደላቸው ያለው የነ መድብልና የነ ሞገሴ ጉዞ ማህሌትና ለዝና ግን እጅግ በጣም አደገኛዋን ፈተና ይዞባቸው መጥቷል። ዝና ጭራ በመሆን ስታገለግል የቆየችው ማህሌት አንዳችም ነገር ለሱ መፈየድ እንኳን ባትችል፣ በዚህ ወጡ በዚህ ገቡ የሚለውን ኢንፎርሜሽን ታደርሶው የነበረው ዝና ዛሬ ላይ የማህሌት ድምጽ በመጥፋቱ እርሱም ለከፍተኛ ጭንቀት ተዳርጓል። በእርግጥ እየዝና መጨነቅ ለማህሌት ከማሰብ የመነጭ አልነበረም፣ ይልቁንስ ነገሮችን ለራሱ ለማመቻቸት ያመቸው ዘንድ እንጂ እስከ መጨረሻውም። ኤፍራታ ወደ እነ ብሩክ ቤት ለመግባት በፍጥነት እየገሰገሰች ሳለ ከጀርባዋ ግን መድብልና ሞገሴ እይከታተሏት እንደነበረም ተመልክተናል። ወዳጅ መስሎ የቀረባት መድብል አሁን በእገታ ሲይዟትና አንዳንድ መረጃዎችን እንድትናገር ሲያስገድዷት ምን ልትናገር ትችላለች? ለማንኛውም ግን ኤፍራታ የሰማቸውን ነገር ከመዘርዘር ወደ ኋላ ትለም። ተደጋጋሚ እንደ ተለመደው የዝና ስልኮች ወደ ኤፍራታ በሚደወልበት ሰዓት ይህንን አጋጣሚ ሊጠቀሙበት ይችላሉ። ለትም ዝናን በቁጥጥራቸው ስር ለማዋል ምቹ አጋጣሚ ሊፈጥርላቸውም ይችላል። እስከ መጨረሻም ዝናን ተሳክቶላቸው ማገት ካስቻላቸው ምናልባትም ስለ ብሩኬ አዳዲስ መረጃዎች ሊወጡ ይችላሉ የሚል እምነት አለኝ። የሚያስገርመው ነገር ቢኖር ግን አሁን ሞገሴ እንኳና መድብል ከመጣለት በኋላ ብዙ ታሪኮች የተቀየሩ ይመስላሉ። እስካሁን ከሉላ ጋር የነፃነት ጊዜ ማለትም ለመዝናናት ምን ያህል አስቸጋሪ እንደሆነባቸውና በድብብቆሽ ብዙ ፈተና እያዩ ፀሐይዋ የናፈቀቻት ሉላም እስከ መቼ ድረስ የነፃነት ጉዞ የምጓዘው፣ ይህ ነገር በጣም ናፍቆኛል። ከእስር ቤት ወጥቼ እስር ቤት እያለች እየተማረረች ያሳለፈችባቸው ጊዜያት ብዙ ነበሩ። ዛሬ ላይ መድብል ከመጣ በኋላ ግን በነፃነት እንዲንቀሳቀስም በራሳቸው ለአዋጅ አወጁ ይመስላሉ። ሆኖም አሁን ወደ ውጭ በመውጣትም ርስ በርሳቸው እየተዝናኑና ራሳቸውን ፍሪ እያደረጉ መጥተዋል። ዝና ግን አሁንም የሚጨብጠው አቶ ብዙ ነገሮችን በዙሪያው አሰልፎ ዳሰሳ ቢያደርግም አንድም ነገር ሊያሳካ አልቻለም። በተለይ ከማሌት ጋር ያደረገው ጥምረት ግን ወደማይሆን አቅጣጫ እያመራው እንደሆነና እሷንም ቢሆን ከጀርባ የሆነ ነገር እያደረግሽ ብኝ ነው በማለት እየተጠራጠራት ይገኛል። እዚህ በሁለታቸው መካከል እሰጥ አገባ የገቡ ሲሆን ዛሬ ላይ ደግሞ የማህሌት እስራት ለዝና ሌላ ስጋት ፈጥሮበታል። በቀጣይ ስምን አዲስ ትዕይንት እንመለከታለን። ምሳሌ ድራማ ክፍል ሰማኒያ ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።